በስመ አብ ወልድ መንፈስ ቅዱስ አዶ አምላክ አሚን። እንኳን ለአብይ ጾም አደረሳችሁ እያል አሁን አብይ ጾም አራተኛ ሳምንት ደርሰናል እና አራተኛ ሳምንት ደግሞ መጻጉ ነው። እና እንኳን ለመጻጉ አደረሳችሁ እያል ከባለፈው የቀጠለ ከቄስ ሀብቴ ዋጋው፣ እስኪ ቄስ ሀብቴ ዋጋው ስለ መጻጉ በስመ አብ ወልድ መንፈስ ቅዱስ አዶ አምላክ

ሶስተኛው ቀን ከሙታን ተለቅቶ የተነሳ በአርባኛው ቀን ወደሃብ ወደ አባቱ ያደረገ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ አጽናፈ ዓለም እስከ አጽናፈ ዓለም የተባረከና የተመሰገነ ይሁን። በድንግልና ጽንሳ በድንግልና ለመውለድ የበቃች ማምላክ ወላዲተ አምላክ ጻዲተ ምሕረት መዝገበ በረከት የነቢያት ትንቢታቸው ሐዋርያት ሞገሳቸው የሰማይታት አክሊላቸው ድንግል ማርያም ስሟ ከአጽናፈ ዓለም ከአጽናፈ ዓለም የተባረከና የተመሰገ አራተኛው ሆን ዛሬ ያለንበት መጻጉን ታሪክ። እንግዲህ የመጻጉን ታሪክ ስንመለከት ስንመለከት በዮሐንስ ወንጌል ላይ ምዕራፍ አምስት ላይ ከቁጥር ሰባት ላይ መጻጉዕ ሰው የለኝም እንጂ መዳን ፈልጋለሁ አለ። መጻጉዕ ወደዚህ ይህን የጻፈልን ከ12 ሐዋርያት አንዱ የሆነው ወንጌላዊ ዮሐንስ ቅዱስ ዮሐንስ የተናገረው መጻጉዕ ነው። እንዲሁም ወደ ኋላ መለስ ብለን ስናይ ዮሐንስ ወንጌል ምዕራፍ አምስት በቁጥር አንድ ላይ እንዲህ ይላል። በኢየሩሳሌም አቅራቢያ በምትገኘው ቤተ ሰይዳ በሚማት ምስጥር ብሎች አባት መጥመቂያ ያቺ መጥመቂያ በዙሪያው ጉራኖች፣ ለምጻሞች፣ የሰደሩጆች፣ ዲዳዎች፣ ደንቆሮዎች ሁሉ ይጠባበቁ ነበር። መላኩ ወርዶ ያን ውሃ ሲያማታው ባናወሰው ጊዜ ውፅተው ባረፈ ጊዜ ቀድሞ ወደዛች ወደ አምስቱ መርከብ ወደ አምስቱ ደረጃ ወርዶ የተጠመቀ በጎ የተጠመቀ ይድን ነበረ፣ ይፈወስ ነበረ፣ ከበሽታው ይነፃ ነበረ። መፃሚታል ሰላሳ ስምንት ዓመት ያክል አልጋ ቁራኛ በደዌ ዳኛ የተያዘ ቤተሰቦቹም ጎረቤቶቹም የጠሉት አልጋ ቁራኛ በደዌ ዳኛ የተያዘ ሰው እንደነበረ መጽሐፍ ያስረዳል። ይህ ሰው በዛን ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በበሽተኞች መካከል እውራን መካከል በሐዘኑት መካከል በተሰደዱት መካከል እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄድ ነበር። መጻጉን አየ፣ ተመለከተ። የመጻጉን ስቃይ ተረዳ። መጻጉ ተደውል ሊፈወስ አሰበ። መጻጉ ተኃጢአቱ በኃጢአት ከተያያዘው ደዌ እንዲፈወስ አሰበ። ጌታችን አምላካችን መድኃኒታችን ኢየሱስ በዛን ሰዓት እግዚአብሔር አምላክ ወደ መጻጉ ሄደ። መጻጉን አንተ ሰው ልትይል ልትድን ትወዳለህን? አለው። መጻጉም አዎ ጌታ ሆይ፣ ልድን ወዳለው ሰው የለኝም እንጂ መዳን እፈልጋለሁ መፈወስ እፈልጋለሁ መንጻት ከዚህ ደውዬ እፈልጋለሁ። ሰላሳ ስምንት ያክል ዓመት እየተሳቀየሁ እኖራለሁ። ሰው የለኝም እንጂ መዳን እፈልጋለሁ። በኔ ውሃ ላይ የመጡት ሰዎችም ቀድሞው ውሃውን መላኩ ውሃውን ሲያናውጸው ቀድሞው ሲገቡ እየገቡ እየተፈወሱ፣ በኔ ትናንትነ፣ የመጡ ዛሬም፣ የመጡ ቀድሞ የመጡም ቀድሞው እየገቡ። እየተፈወሱ ይሄዱ አሉ። እኔ ግን ሰው የለኝም። ከዚህ ጸበል የሚያደርሰኝ ሰው የለኝም። እርከኖችንም እርከኖች እርከኑንም ለመውረድ አቅም የለኝም። ከዛች ከጸበሉ የሚያደርሰኝ ሰው ካለ መዳን ፈልጋለሁ ጌታዬ ወይ አለው። የኛ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ የሙታን አምላክ የአምላክ መፃጉን ድንሃልና አልጋህን ተሸክመ ተነስድ፣ አለው። ያስደስታል። በሰላሳ ስምንት ዓመት ያክል ተጨንቆ ተጠቦ ከአልጋ ጋር ተጣብቆ መፃጉ በዛን ሰዓት ተፈወሰ፣ በዛን ሰዓት ዳነ። መፃጉም አልጋውን ተሸክሞ ወደ ቤቱ ለመሄድ የሞከረ ሄደ። በመንገድ ላይ አይሁድ አገኙት እና አንተ በሰንበት ቀን አልጋህን ተሸክመህ ትሄዳለህ? በሰንበት ቀን ምንም አይሰራም አልተባለም ወይ? ብዙ ሻርክ ነው ወይ? ስለዚህ በሰንበት ቀን አልጋህን ተሸክመህ ወዴት ትሄዳለህ? አሉት። በዛን ሰዓት እኔ አይደለው ያዳነኝ ሰው አልጋህን ተሸክመህ ወደ ቤት ሄዳለህ ማን ነው ብለው ሲጠይቁት መጻጉዕ ማንም እንደፈወሰው አላወቅም ነበር። አልተረዳም ነበረ። ኢየሱስ ክርስቶስ እንደፈወሰው አላወቀውም ነበረ። በማግስቱም ወደ ቤተ መቅደስ አለ ሲያስተምር ሳለ መጻጉዕን ድነሃልና፣ ዳግም እንዳትበድል ከዚህ የባሰ እንዳያገኝህ ተጠንቀቅ አለው። ኢየሱስ ክርስቶስ መፈወሱን አወቀው። ጌታ ኢየሱስ ክርስቶስ የፈወሰው መሆኑን አወቀው። ያዳነውን ጌታ ኢየሱስ ክርስቶስን አወቀው። በዛን ሰዓት ለአይሁዳዊ ሂዶ ነገራቸው። ጌታ ኢየሱስ ክርስቶስ ነው ያዳነኝ ያላቸው። አይሁዳዊውም አንጎራጎሩ። ጌታ ኢየሱስ ክርስቶስን ያሳድዱ ነበረ። ጌታ ኢየሱስ ክርስቶስን ይከሱ ነበረ። ከክሶችም አንዱ አባቴ ነው ያለ እግዚአብሔር አባቴ ነው ይላል በሰንበት ቀን በሽተኞችን ያድናል፣ በሰንበት ቀን ሁማንን ያድናል፣ በሰንበት ቀን የታሰሩትን ያስፈታል፣ በሰንበት ቀን ሙታንን ያስነሳል አሉ። ሳይሆንም በዛሬው ቀን የተፈወሰውም በዮሐንስ ወንጌል ምዕራፍ ዘጠኝ ከቁጥር አንድ ላይ ዕውር ሆኖ ተወልዶ በመንገድ ላይ ሲጨው የነበረ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር በመንገድ ሲሄድ የዳዊት ልጅ አድነኝ እያለ ጮኸ። የዳዊት ልጅ ዘንልኝ እያለ ጮኸ። የዳዊት ልጅ ውራ የውራኑ የው አይኖችን አብራልኝ እያለ ተማለለ። የዳዊት ልጅ አድነኝ እያለ ጮኸ። ደቀ መዛሙርቱ ጌታ ሆይ ይህ ሰው ውሩ ነው የተወለደው፣ በራሱ ኃጢያት ነው ወይስ በቤተሰቡ ኃጢያት ነው ብለው ጠየቁት። ጌታ ኢየሱስ ክርስቶስ መለስ አለና፣ በሱ ኃጢያትም አይደለም፣ በራሱም ኃጢያት አይደለም፣ በቤተሰቦቹ ኃጢያት አይደለም፣ የእግዚአብሔር ታምር ይገለጽበት ነው እንጂ አለ ጌታ ኢየሱስ ክርስቶስ። አዳይ መድኃኒታችን ኢየሱስ ክርስቶስ ምራቁን አፈር ጋር አቀላቀለና አይኑን ቀባው። ሄደ በሰሊሆም ውሃ ታጠብ አለው። ሰሊሆም ውሃ የሚባለው ደግሞ ወራጅ ውሃ፣ ፈሳሽ ውሃ ነው። በሰሊሆም ውሃ ታጠበ፣ አይኑ በራለት። ያኔ እግዚአብሔር እንዳዳነው የዳዊት ልጅ አዳኔ እያለ እየተደሰተ ወደ ቤቱ ሄደ ወደ መንገዱም ቀጠለ። ፈሪሳውያን አገኙት። ይህ ሰው በመንገድ ቁጭ ብሎ ሲለምን የነበረው ሰው አይደለምን? አሉት። አሁነኝ ማን ያዳነ ብለው ጠየቁት። ጌታ ኢየሱስ ክርስቶስ ነው ያዳነ። መላልሰው እንዲጠይቁት ሞከሩ። ቤተ ህነ እስከነ ቤተሰቦቹ ሁሉ የላ ውሩ የተወለደ የዚህ መን ታያን አለ ወይ ከዚህ ጋር የተወለደ አለ ወይ ብለው ጠየቋቸው ቤተሰቦቹ። ይህ ነው ዕውር ሆኖ ከእናቱ ማኅፀን ገና ሲወለድ ዕውር ሆኖ የተወለደ ይሄ ነው ብለው ጌታ ኢየሱስ ክርስቶስ አዳይ እንደሆነ በዛን ሰዓት ክሱ አንዱ በተከሰሱት አንዱ ዕውራንን ዓይን ያበራ መሆኑ እንዲሁም ጌታ ኢየሱስ ክርስቶስ የመቶ አለቃውን ልጅ በማቴዎስ ወንጌል ላይ ምዕራፍ ስምንት ከቁጥር አንድ ላይ ቦታን እንዳስነሳው ድንሃንና እንዲሁም እና ላዛርን እንዳስነሳ የሙታን አምላክ የዋ አምላክ እሱ ነው። ምክንያቱም እኛ ከዚህ የምንረዳው እኛ ከዚህ የምናውቀው በሰንበት ቀን ጌታ ኢየሱስ ክርስቶስ መልካም ነገር ሲያደርግ፣ የሕሙማኖችን ሲያድን፣ የታሰሩትን ሲያስፈታ፣ የታመሙትን ሲፈውስ እጁ የሰለለውን ሲያለሰልስ ወባጤ የሆነውን ሲያቃና በሙታን መካከል ሂዶ የሞተውን ሲያስነሳ ነበረ። የእኛ አምላክ የእኛ ጌታ ፍቅር ሰሳ ብሎ ወልዶ አጽስ ከለሞት የአምላክ ልጅ ከዙፋኑ ሳበው እስከ ሞትም አደረሰው ለእኛ ሲል በዘንዘ መስቀል የተሰቀለው ለእኛ ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ስጋውን የቆረሰው የኛ ለኛ ሲል ስድስት ሺህ ስድስት መቶ ስልሳ ስድስት ግርፋት የተገረፈው አፍልሎታት የተቀበለው ለአዳም ሲል እኛ በሰንበት ቀን ምን ማድረግ እንዳለብን ነው የሚያስረዳን ዛሬ። በአልጋ ቁራኛ በደዌ ዳኛ ተይዘው በሐኪም ቤቱም በክሊኒኩም በየሁሉ መስሪያ ቤትም በየሁሉ ቤትም እንደ መፃጉ የተያዙ የተጠበበዋሉ ባሉ እነሱን እኛ መጎብኘት እንዳለብን፣ እነሱን ያዘኑትን ማጽናናት እንዳለብን፣ በሰንበት ቀን ወደ ቤተ ክርስቲያን ሂደን ሥጋ ወደሙን መቀበል እንዳለብን፣ ጸበምን ጠጥተን መፈወስ እንዳለብን፣ እምነቱን ተቀብተን መፈወስ መዳን እንዳለብን ነው የሚያስረዳን። እኛ ከይን ወገን የሌላቸው ዘመድ የሌላቸው በየእስር ቤቱ በየሆስፒታሉ ይወደቋሉ እንደ መፃጉ ሰው የዳያት የሌላቸው እንደ መፃጉ ሰው ያጡ ጉልበታቸው የደከመ እንደ መፃጉ ሰው የጠላቸው በአልጋ ቁራኛ በደዌ ዳኛ የተያዙ ብዙዎች አሉ። ምሳ በልተው እራት የማይደግሟሉ። እነዚህን በሰንበት ቀን መልካም ነገር ብናደርግ እነዚህን ብንጠይቅ እነዚህን ሄደን ብንጎበኝ በማቴዎስ ወንጌል ላይ ምዕራፍ ሀያ አምስት ላይ ከቁጥር አርባ ላይ ብራብ አላበላችሁኝምና ብጠማ አላጠጣችሁኝምና እንግዳ በሆን አላሳደራችሁኝምና ብታረዛ አላለበሳችሁኝምና አጣንን በወቀሳ ቃል እንዲህ ብሎ ይናገራችኋል አጣንም መቼ ተረረህ ሀይተንህ? መቼስ ተጠንተህ ሀይተንህ? መቼስ ታረዘህ ሀይተንህ? መቼስ ተራቁጥህ ሀይተንህ? መቼስ ታስራ ሀይተንህ? በኔ ስም የተራቡትን፣ በኔ ስም የተጠሙትን፣ በኔ ስም የታሰሩትን፣ በኔ ስም የተሰደዱትን ነው እንጂ እኔማ የአምላካችን መድኃኒታችን ኢየሱስ ክርስቶስ ሲም ብሎ መለሰላቸው። ስለዚህ ዛሬ ደግ ነገር ማድረግ አለብን። በሰንበት ቀን ሰውን መጠየቅ አለብን። በሰንበት ቀን ያዘኑትን ማረጋጋት አለብን። በሰንበት ቀን የተጨነቁትን ማረጋጋት አለብን። በሰንበት ቀን ጸበሉን መጠጣት አለብን፣ መፈወስ አለብን። አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጕዕን የፈወሰ አምላክ እኛን የፈወሰ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በደዌ ዳኛ በአልጋ ቁራኛ የተያዘውን መጻጕዕን የፈወሰ በመንገድ ላይ ወድቆ የዳዊት ልጅ አድነኝ ያለውን ውሩን ያበራ በአስራ ሁለት ዓመቷ ደም ሲፈሳት የነበረዋ ሴት ያዳነ አላዛርን ከመቃብር ያስነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛንም በኃይሉ በጥበቡ ይጎብኘን። አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ አምስት ከቁጥር ሰባት ላይ ሰው የለኝም እንጂ መዳን ፈልጋለሁ። ባለወርስ ተመረና ተወሰናት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር ይቆየን። እናመሰግናለን፣ እግዚአብሔር ይስጥልን። ላስተማሩን፣ ለመከሩን፣ ለገሰጹን አባታችን እናመሰግናለን። ከዚህ እኛን አክብረው ጥሪያችንን ተቀብለው ስለመጡልና እናመሰግናለን እግዚአብሔር ይስጥልና ቃለ ሕይወት ያሰማልንላችን ይህ የልሳነ ሎዛ የቲክቶክ እና የዩቱብ አካውንት ነው የልሳነ ሎዛን ዩቱብ እና የቲክቶክ አካውንት ላይክ ሸር ኮሜንት በማድረግ አገልግሎቱን ይደግፉ ቀጣይ ሳምንት እስክንገናኝ አምስተኛ ሳምንት ለደብረ ዘይት እስከምንገናኝ ቸር ሰንብቱልን ቸር ቆዩልን